ሀገራችን ኢትዮጵያ በግብርናው ዘርፍ የምታገኘውን ምርትና ምርታማነትን ለማሳደግ ከፍተኛ ርብርብ እያደረገች ትገኛለች። ለዚህም በውሃ በአፈርና በሌሎች በመሰል ጉዳዮች በርካታ ጥናትና ምርምሮች እየተከናወኑ ይገኛል። የአፈር መሸርሸርን ለመከላከልና የውሃ ሀብት አጠቃቀምን አጎልብቶ ምርትና ምርታማነትን ለማሳደግ ያስችል ዘንድ ዓለም አቀፍ የውሃ አያያዝ ኢንስቲትዩት ሀዋሳ ዩኒቨርሲቲና የማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት በጋራ በመሆን ባዘጋጁት የጥናታዊ ምርምር ስራ ላይ ምክክር አድርገዋል። ዶክተር አማረ ኃይለ ስላሴ በዓለም አቀፍ የውሃ ምርምር ኢንስቲትዩት ከፍተኛ ተመራማሪ ናቸው። የአፈርና የውሃ አያያዝና አጠቃቀም ችግርን ለመቅረፍ በሚያስችል መልኩ ሰፊ ተግባራትን ለማከናወን ተዘጋጅተናል ብለዋል። ውሃ ከየት ነው የሚመጣው? ብለን ብንጠየቅ ብዙዎቻችን ውሃ ከቧንቧ ነው እንላለን፣ ወይንም ደግሞ ከወንዝ ነው እንላለን፣ ወይንም ደግሞ ከሐይቅ ነው እንላለን። እነኚህ ሁሉ ግማሽ እውነቶች ናቸው። ቀሪው ትክክል አይደለም። ውሃ የሚመጣው ከሲስተም ነው። በዝናብ ተኮር የእርሻ በሚካሄድባቸው አካባቢዎች የግጦሽ መሬቱ የደን መሬቱ ተራራማው ቦታ ቆላማው ቦታ ከሰዎች ጋር ከእንስሳው ጋር ከነኛ መስተጋብር የሚመጣ ነገር ነው። የስነ ምህዳር መስተጋብሮችን ከግምት ያስገባ ፓኬጅ አፕሮች የፕሮጀክት ፕላን በ በደች የሪሰርች ካውንስል የተደገፈ ፕሮጀክት ፕላን እንድናቅድ ነው። የአፈር መሸርሸርን ተከላክሎና የውሃ ሀብትን በማስጠበቅ በግብርናው ዘርፍ ውጤታማነትን ማምጣት ይቻላል ያሉት ደግሞ በሐዋሳ ዩኒቨርሲቲ የተቋማት ትስስርና ቴክኖሎጂ ሽግግር ዳይሬክቶሬት ዳይሬክተር እንዲሁም መምህርና ተመራማሪ ዶክተር ቴዎድሮስ አሰፋ ናቸው። የዝናብ ጥገኝነት ላይ ያተኮረ ስራ ግን ዘላቂ ምርትና ምርታማትን የሚያሳድግ የምናገኘውን ውሃ በአግባቡ ይዘን የገበሬው ምርትና ምርታማነት እንዲሁም ሕይወቱን የሚያሸጋግሩ አይነት ስራዎች ለመስራት ታስቦ ፕሮፖዛል ተጽፎ እዛ ላይ የመወያያ መድረክ ይዘው ነው የመጡትና አዋሳ ዩኒቨርሲቲ ከዚህ ስብስብ ውስጥ አንዱ ዋነኛ ሆኖ ትግበራውንም እንደዚሁ ፕሮጀክቱ ከተሳካ ለመተግበርም ፈቃደኛ ሆኖ እየተሳተፈ ያለ ቡድን ነው። በግብርና ሚኒስቴር በተፈጥሮ ሀብት የማህበረሰብ ስራዎች ማስተባበሪያ ዴስክ ኃላፊ አቶ ፈቀደ አዳነ በበኩላቸው የሚኒስቴር መስሪያ ቤቱ የውሃ እጥረትንና አያያዝን ለማሻሻል የተለያዩ የቴክኖሎጂ ስራዎችን እያከናወነ እንደሚገኝ ገልጸዋል። የውሃ እጥረት ያለባቸውን አካባቢ የተለያዩ የቴክኖሎጂ አማራጮችን በመጠቀም ውሃዎችን ሰብስቦ ለምርትና ምርታማነት አስተዋጽኦ እንዲያደርጉ ማድረግ። ከዚህ አውደ ጥናት የምናገኘው ትልቁ ጥቅም ምንድን ነው? እዚህ በምርምር የታገዙ የተለያዩ የዚህ የተለያዩ ቴክኖሎጂዎች አሉ። እነዛን ወደ ራሳችን ከራሳችን ፕሮግራም ከራሳችን ስራዎች ጋር አላይን አድርገን ህብረተሰቡ የሚጠቀምበት ለውጥ የሚያመጣበትን እንትን ሀሳቦች መቅረጽ ነው ማለት ነው። በክልሉ በተቀናጀ የአፈርና ውሃ ጥበቃ የተፋሰስ ልማት ስራ በስፋት እየተከናወኑ ቢሆንም ይህንኑ በወጥነት ለማስቀጠልና ችግሮቹን ለመቅረፍ በርካታ ተግባራት ተከናውነዋል ያሉት ደግሞ በማዕከላዊ ኢትዮጵያ ክልል የግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ ጸጋዬ ተረፈ ናቸው። በመንግስት ደረጃም ብዙ ኢኒሽቲቮች ወይም ስራዎች ተቀርጸው እየተሰሩ ናቸው። አንዱ የአፈርና ውሃ ጥበቃ ተፋሰስ ልማት ምንለው ስራዎች ለዚህ ትልቅ አጋዥ ናቸው። እንዲሁም በየአመቱ የዚህ የእርከን ስራዎች የተለያዩ የአፈር ጥበቃ ስትራክቸሮች ይሰራሉና እነዚህ ከተሰሩ በኋላ ደግሞ በተለያዩ ሳር ይሸፈናሉ። የምርት ቅሬታዎችን እንዴት ነው ለአፈርና ውሃ ጥበቃ ስራዎች